አባቱ ከኃይላት እንዲሁም ለቅዱስ ወልድ ተፋጠኑ ያቆና ወንድሞቼ፣ እግዚአብሔር አባታችን መንግሥተ ሰማያት ርስታችን፣ አምላችን፣ መጠጃችን ብላችሁ በውስጥ በውስጥ እየተማዘናችሁ ያላችሁ ወደ ክርስቲያኖች በሕያው በእግዚአብሔር ስም እንደምናዋላችሁ እንደምናዋላችሁ እንደምን ስትሉ ሳትቆያችሁ አሜን፣ ይመስገን፣ ይመስገን ብለን እንድናመሰግነው አንድ ዕለታችን የከሰተልን የሰራዊት ጌታ እግዚአብሔር የተመሰገነ ይሁን። እንዲሁም እናቡናራችን ቅድስት ድንግል ማርያም የመስፈር ስር ስጦታችን፣ አማላጃችን፣ አምባችን፣ መሰጃችን ድንግል ማርያም ክብርና ምስጋና ይድረሳል። እንደ እግዚአብሔር መልካም ፈቃድ ለተወሰነ ሰዓት እንማራለን። የሚያስተምር እግዚአብሔር ነው፣ የሚገስት እግዚአብሔር ነው የሚያጽናና እግዚአብሔር ነው። ስለዚህ ስለተወሰነ ሰዓት እንደዚያ እግዚአብሔር መርካበታት እንማራለን እርሱ በተናገረው ቃል መሰረት ሁለት ቶ ሆናችሁ በስሜ ልትሰበሰቡ እኔ በመካከላችሁ እገኛለሁ ብሎ ያው ሆነ ቃሉ ተናግሯልና በዚያ በተናገረው ቃል ይሆን እንግዲህ እንደሚታወቀው ዛሬ

እፀ በለስም የተባለችው እስራኤል ቤተ እስራኤል መልካም ስራ ሳይሰሩ ትግል ሳይሰሩ ጌታችን ኢየሱስ ክርስቶስ እንዳገኛቸው በምሳሌ የሚደሰኝ ሁለት እለት ተምርያ ማለት ነው። በትናንትናው ዕለትም ጌታችን ኢየሱስ ክርስቶስ በቤተ መቅደስ ገብቶ በሚያስተምርበት በሚገስትበት ሰዓት በአይ ስልጣን ትገብር ዘንተ ይህንን በማን ስልጣን ታደርጋለህ ለንፋሁን የምታነሳ ወበጣሁን የምታጠና በማን ሥልጣን ነው ብለው አይሁድ የጠየቁበት ዕለት እንደሆነ ተመረናል፣ ማለት ነው። ዛሬ ደግሞ ጌታችን ኢየሱስ ክርስቶስ በሁለት መቶ ሰባ ቢቃናት እንዲሰጠል እንዲሞት በቀያፋ ግቢ ተሰብስበው ምክራቸውን ያፈኑበት ምክራቸውን በጣለማላ ያቀረቡበት ዕለት ነው። እንዲሁም ጌታችን ኢየሱስ ክርስቶስ በዛሬ ዕለት በስምዖን ዘለምጽ ቤት ተገኝቶ የፋሲካን በዓል በሚያቀርብበት ሰዓት መላ መላ ዘመኗን በኃጢአት ወድቃ ተሰነካክላ ስትኖር ነበረች አንድ ሴት ጌታችን ኢየሱስ ክርስቶስ በዚያ እንደሚገኝ አውቃ ተረታ እያነባችና እያለቀሰች ከቤት ገባች ይላል። ይህ ዛሬ በዋናነት የምናቀረው ወይም የሚታወሰው የጌታችን ቃል ነገር ለእኛ መጽሐፍት ወይም አባቶቻችን ስርዓት የወሰኑልን የጌታችንን ምክርያነቱ የተፈጸመበትን እንድናስብ ስለ እኛ ሲል የሞተውን ስለ እኛ ሲል የተደረገውን ስለ እኛ ሲል የተሰቀለውን በጠቅላላ ሕማማቱን፣ ግርፋቱን፣ ስቅለቱን ስለ እኛ ሲል የተቀበለን መከራና እንግልት እንድናስብ ነው። ሌላውም ያቺ ኃጢአተኛ እግዚአብሔር መችል ሰውን አይነትም፣ እግዚአብሔር ኃጢአተኛን አይጠላም የሚጠላው ኃጢአትን ስለሆነ ነው። ለዚያም ነው ከሰማያ ሰማያት የወረደው ከድንግል ማርያም የተወለደው ወደዚህ ዓለም የመጣው በኃጢአት የወደቀውን አዳም በኃጢአት የባከለውን በኃጢአት ከልዩነት በቅድስና የተለየውን አዳም ወደ ቀደመ ወደ ክብር ቦታ ለመመለስ ጌታችን ኢየሱስ ክርስቶስ መጣ ማለት ነው። በዚያ ሰዓትም እንግዲህ በስምዖን ቤት የሚፈለገውን የሚገባውን ተደርጎለት ሳለ ይህች ሴት እያለቀሰችና እያነባች መጣች ይላል። እንግዲህ ወንጌሉ ሲነበር እንደሰማነው የዚህች ታላቅ ሴት ድንቅ ስራ በአራት ወንጌል ሁሉ እንዲጻፍና እንዲነገር ለሌሎች አብነት ወይም ትምህርት እንዲሆን ጌታችን ኢየሱስ ክርስቶስ ይህን ቃል መመሪያ ሰጥቷል። ሌላ ሐዋርያ ወይም ሌላ ነቢይ አይደለም። ምክንያቱም መልካም ስራ ስላደረገች መልካም ስራ ደግሞ ለሌሎች አብነት እንዲሆናል፣ ለሌሎች ትምህርት እንዲሆን ጌታችን ኢየሱስ ክርስቶስ በአራት ወንጌል የዚች የሕይወት ታሪክ ወይም መልካም ስራ ይጻፍና ይነበብ ይላል። ለቃላችን መነሻ ወይም ለትምህርታችን ርዕስ የምናደርገው የማርቆስ ለሀሳ ቁጥር አቃል ጀምራችሁ ስታነሱ ቃሉ እንዲ ይላል ሴቲቱን ስለምን ታደክሟታላችሁ ይላል ማለት ነው። እንግዲህ ቺ ሴት መጽሐፋችን እንደሚነገር በኃጢአት በዝሙት መላ ዘመኗን የኖረች ናት። መላ ዘመኗን በኃጢአት ያሳለፈች ናት። ከሕገ እግዚአብሔር ወጣ እግዚአብሔር ሕግ ተላልፋ መላ ዘመኗን ኃጢአት እየሰራች የኖረች ሴት ናት ይላል። ነገር ግን አጋር በመስራታ ተስፋ ሳትቆርጥ እግዚአብሔር መሀሪ ከባይ ነው እሮ አምላክ ነውና ብላ ወደ እግዚአብሔር ቀርባ ከምንም በላይ የምትወደውን ወይም ዋገር ውድ የሆነ ዘመኑ ሴቱ ዋጋ ብዙ እጅግ የበዛ የሆነ ሽቶ አበጣ ለአምላካችን ዕለት ዕለት ለእሷ ቀበውና ወይም ለርባለ ልብሷ ለአካሏ ታከሰክበው የነበረው ይህ ለእኔ አይገባም፣ ይህ የሚገባው ለእርሱ ነው ብላ ወደ እይታችን ወደ ኢየሱስ ክርስቶስ አመጣ፣ ያንን አፈሰሰችበት ይላል። ይህን ብቻ አይደለም። እውነተኛው እውነት ስለገባ የነበረችበት ጎስባላ ስለነበረ አሳዛኝ ስለነበረ ከዛ ሕይወት ያወጣትን ክርስቶስ ስላገኘች ለአንዴና ለመጨረሻ ለኃጢአቷ እልባት የሰጣትን ክርስቶስ ስላገኘች ያ ለትለት ተከራከረው የነበረው ውበቷን እንደዛ ነገር ቆጣ ለክርስቶስ የሚገባውን ነገር አደረገች። እንዋንም አፈሰሰች፣ በጠጉሯ ምድር ወለወለች ይላል። አሁን በዛን ሰዓት ግን ይህ በምታደርግበት ሰዓት ይህ በቤቱ ግብዣ ያደረገው ሲሆን ለምን ከኃጢአተኛዋ ጋር ት ይቀመጣል? በጠጉሩ አስታሽስ ለማይገስታትም እያለ ይናገር ነበረ። ጌታችን ኢየሱስ ክርስቶስ ግን እንዲህ አለ ይላል። እቤት ከተገባሁ ጀምሬ ለራሴ ዘይት አላፈሰስክለኝም፣ እግሬንም አልሳምከኝም። እርሷ ግን የሚገባውን ነገር አደረገችልኝ። ስለዚህ ሴቷ መልካም አድርጋለች። አታድማት ብሎ ነው ክርስቶስ የገሰጣቸው ማለት ነው። ውድ ክርስቲያኖች፣ መልካም ስራ ስንሰራ፣ ለመልካም ነገር ስንነሳሳ መሰናክሉ ብዙ ነው፣ እንቅፋቱ ብዙ ነው። ወደ ቤት እግዚአብሔር ስንመጣ፣ ለጸሎት ስንነሳ፣ ለቅዳሴው፣ ለሰዓታቱ፣ ለስብከቱ፣ ለማይኔቱ ወደ እግዚአብሔር ቤት ስንመጣ መሰናክሉ ብዙ ነው። ነገር ግን እግዚአብሔርን ጋሻና መከታ አድርጎ የሚንቀሳቀሰው መከራው ማለት ይችላል። እነዚህ ሰዎች በዚህ አጣጣሚው ከኃጢአተኛ ጋር እንዴት ይነጋገራል እያሉ ያወሩ ነበረ። ሰይጣን ሲፈታተን የሰዎችን ኃጢአት ያሳየናል። ለምን አው የሰዎችን ኃጢአት እያወራ እኛ ስለ ስለነሱ ማንነት እያወራ የራሳችን ኃጢአት በራሳችን ውስጥ ተጨጥኖ ሳለ ራሳችንን ማያስ ሲገባ ስለ ሰዎች ኃጢአት እናወራለን? ዛሬ ም እኮ እንላለን እሱ ነው ቀዳጅ እሱ ነው ከሃዲ እሱ ነው ሰራቂ እሱ አለ ወሀቢ እያልኩ አንናገርም እንዴ እናገራለን ነገር ከተሻለ መጸለይ ነው ኃጢአት እንኳን ሰው ሲሰራ እና እንኳን ስለዚህ ሰው ከዛ ህይወት እንዲወጣ ወደ መልካሙ ነገር እንዲመለስ መጸለይ ነው በእኛ የሚገባ አንድ አባት በገዳም ሁለቱን ወጣት ትገቡ ይላል በዚያን ሰዓት አውራቸው የገባው ጓደኛቸው አዎ ሰይጣን አሸነፈው ወደቀ ይላል። በዚያ ሰዓት አነቦ አለቀሱ። ወይኔ የወንድሜን ሰይጣን አሸነፈው ድል አደረገው ነገ የኔ ተራ ነው እያሉ አለቀሱ ነው። አዎ ከተቻለ አምላካችን ኢየሱስ ክርስቶስ ያስተማረን ያስተማረ ስለ ሰዎች መጸለይ እንዳለብን ነው። ይሄ በማያውቁት ነገር የሚያደርጋልና ይገበራቸው አይደለም እና እኛ እንተኛም የሚጠበቁ እንዲሁ ነው ማለት ነው፣ እንጂ የሰዎችን ኃጢአት፣ የእነሱን ኃጢአት እያወጣን የራሳችን ኃጢአት በራሳችን ተሸጥሞ መኖር የለበትም። አሁን ምክንያቱም በራዲዮ ወንጌል ብራ ሰባት ላይ ስትመለከቱ ምን ለሚለው አትፍረዱ እንዳይፈረድባችሁ ነው። መፍረድ ማጽደቅ መኰነን የማን ነው? ይህ እግዚአብሔር ነው። ከኛ የሚጠበቀው መልካም ስራ መስራት መጸለይ ነው ማለት ነው። እና ይቺ ሴት እንግዲህ መልካሙን ነገር አደረገች። ቀድሞ ወታ የተበላሸ ነበር። ነገር ግን እግዚአብሔር ይቅር ባይ ነውና ይቅር እንደሚለውቃ ተረድታ ወደ ክርስቶስ ቀረበች ማለት ነው። እኔና እናንተም ዛሬ ኃጢአትና ሽንገላ በመላበት ዓለም እውነት ከሚነገርበት ይልቅ ሐሰትና ሽንገላው የበዛበት ዓለም ነው። ያለን ያደንና በሀንድም በሌላ መልኩ ኃጢአት ልንሰራ እንችላለን። ለኃጢአት ልንኖር በኃጢአት ልንኖር እንችላለን። ልንሰነካከል እንችላለን። ነገር ግን እግዚአብሔር ይቅር ባይ ነው፣ መሐሪ ነው፣ ቸር ነው፣ እምር ነውና ይህንን አውቀን ተረከን ወደ እግዚአብሔር ቤት መምጣት ያስፈልጋል። ለዚህ እኮ ነው አምላካችን ኢየሱስ ክርስቶስ ወአፍ ለበሰከ ለትሃን ራስህ ለትሃን አሳይ ራስህ ለትሃን አስመርምር ያለ አዎ እኛ እዚያ ወደ እግዚአብሔር የምንቀርባቸው ከእግዚአብሔር ጋር የሚያገናኙ ወደ እግዚአብሔር ጸልየው ለእኛ ምሕረትና ቸርነት የሚያሰጡን አባቶች ታያጣሉና፣ በአንድም በሌላ በኩል በሀሳብም በገቢርም በነቢብም ኃጢአት ብንሰራ ወደ አባቶች ቀርበን አሁ እንደዚህ ሴት ወደ መልካም ነገር መመለስ ያስፈልጋል እንጂ በኃጢአት ላይ ኃጢአት እየሰራ ከእግዚአብሔር እየራቅን መኖር የለብንም። ግን በተላላ ጌታችን ኢየሱስ ክርስቶስ ዛሬ ይህን የመሰለ ትንክ ነገር ያደረገበት ከዚያም ደግሞ በሱ ላይ በሕይወቱ ላይ የተፈረገበት ነው ማለት ነው። ይህ አለመችም መልካም አድራጊውን በጎ የሚያደርገውን አይወድም። አው ሽፍታውን ይታይፈታ ጻድቁን ይታሰብሎ የሚበይን አለም ነውና መችም መልካም የሚያደርጉ ሰዎችን አትወድምና እኔ እና እናንተ መልካም ስናደርግ ተስፋ ስንቆርጥ ማድረግ አለብን። መልካም ስንሰራ የሚያሰናክል ጠላ የሰናያ መልካም ነገሮችን የሚጠላ ሰው ለጸሎ ሲነሳ ሰው ለሰው ለቅዳሴ ሲሮሯት እንዲሁም መልካም ስራዎችን ለማድረግ ሲታጠል መሰናክል ቢሆን የቀድሞ ጠላታችን የአባታችን ያዳምና የዋ ዛሬም መልካም ስራ ስንሰራ የሚፈታተነ ጠላታችን አለ። ጠላት ሰይጣን በግልጽ አይመጣም፤ በሰው ላይ አድሮ ይመጣል ማለት ነው። በምንወደው በምናቀረው ወይም ተስፋ በምናደርገው ሰው ላይ መጥቶ ሌላ ነገር እንድንናገር ወይም መልካ ወይም መጥፎ ነገር እንድንሰራ ያደርጋል ማለት ነው። ለዚህም መጽሐፍ ይላል ዋቀመ ላይ ለሰሎሞን አዴሃ በሰሎሞን ላይ አዴር የሚባል ጨካኝ ሰው አስነሳ ይላል። ይ አዴር የተባለ እንደኛ ሰው ነው። ነገር ግን አዴር የተባለ ሰው የሴጣን ማደሪያ ወይም የሴጣን መልዕክት አስተላላፊ ነው ማለት ነው። ስለዚህ በዚህ በሳ መልካም ነገር ስናደር የሚፈታተነን ጠላታችን ዲያብሎስ አለና በእምነት መስናት ያስፈልጋል። በመልካም ስራም መስናት ያስፈልጋል ከሳሾች ብዙዎች ሊሆኑ ይችላሉ መሰናክሎች ብዙዎች ሊሆኑ ይችላሉ ነገር ግን በእግዚአብሔር ማለት ይቻላል ዋነ ሞይ ክወር አለም እኔ እናለም ድል ነስቼዋለሁ እናንተም ይህናለም ጅምሱት ተብለ ሀይሉን ብርታቱን ስራቱን እንዲሁም ፀጋውን እግዚአብሔር በሰጠን ነገር ሁሉ መጠቀም ያስፈልጋል እንጂ ኃጢአት ማውራት አያስፈልግም ስለራሳችን ራሳችን ኃጢአት መናዘዝ የራሳችን ሀጢአት ስናይ ራሳችን ወደ ውስጣችን መድረስ ለ ስናይ ወደ ራሳችን ስንመድረስ ክፉን ከደጉ ለይተን ወደ መልካም ነገር እንመለሳለን ማለት ነው ነገር ግን ፍጊዜ ስለ ሰዎች ኃጢአት የምናወራ ስለ ሰዎች ድቃም የምናወራ ስለ ሰዎች ማንነት የምናወራ ከሆነ አንተ ግብዝ በአንተ ዓይን ላይ ምሰሶ የሚያህል ወደ ሰያለ ወንድነት ትንሽ ነገር ያለችውን ለምን ታያለ ይላልና ራሳችንን ያሳየን አምላካችን ኢየሱስ ክርስቶስ ይርዳ። ወአለና አይታ ይመሮ ይላል። ይቁ አይብራ አይ ውስጣችን የምናይበት ዓይን ስጠል ይላል። አዎ ራሳችን የምንመረምርበት ራሳችንን እኔ ማነኝ ነኝ በህጉና በስርዓቱ እየኖርኩ ወይ እግዚአብሔር ባዘዘው ሕግና መሰራት እየተመረረ ወይ፣ ወይም አንድ ክርስቲያን ሊያደርገው የተሰራለትን ስርዓትና ሕግ ረብቄ እየመኩረ ብለን ራሳችን መጠየቅ ነው የሚያስፈልገው። ለምን ከተባለ እንዲህ ሲሆን ነው ወደ ራሳችን መያዝ የምንችለው ራሳችን መፈተሽ የምንችለው ራሳችን መጎብኘት የምንችለው። ራሳችን መያዝ ስንችል እኔ ማን ነኝ እኔ ስል ነኝ እኔ ጭንጋፍ ነኝ እያሉ እነ ቅዱስ ጳውሎስ እነ ቅዱስ ዳዊት እንደተናገሩ እኔ አመድ ነኝ እየተን ነኝ ስር ነኝ እያሉ ነው ቅዱሳን አባቶች ራሱ ለተው ሲገባቸው ራሳቸውን ዝቅ እያደረጉ ስለ ራሳቸው የተናገሩ ማለት ነው። እና ራሳችን እንድናይ እግዚአብሔር ይርዳል። በዚህ ሰዓት ራሳችንን ማየት ነው ራሳችንን መሰተን ነው። ጾም ራስን እንድናይ እያደርጋል። ጸሎትም ጾም ራስን ያሳያል አው ድክመታችንን፣ ትርታያችንን ያሳያልና የጌታችን የኢየሱስ ክርስቶስ ምክረ ሞቱን እያሰብ ስለ እኔ ነው የሞትከው፣ ስለ እኔ ነው የተገረፍከው፣ ስለ እኔ ነው የተጠማኸው፣ ስለ እኔ ነው የተሰቃየኸው፣ ስለ እኔ ነው ይህ ሁሉ መከራ የደረሰብህ። ስድስት ሺህ ስድስት መቶ ስልሳ ስድስት ግርፋት የተገረፍከው ለእኔ ነውና፣ ለእኔ ለኃጢአተኛው ለጎስቋላው ነውና ጌታ ወይ ይቀበለኝ እያል እግዚአብሔር መማፀን ያስፈልጋሉ ክርስቲያኖች አው ያን አለም አለት የዓለም እንግዲህ እንደተነገረ ለጊዜው የምንኖርበት እንጂ ለዘላለም የምንኖርበት አለም አይደለምና ወደዛ ዘላለማዊ አለም ለመኖር ወይም ከጌታችንና ከኢየሱስ ክርስቶስ በአንድነት በህብረት ለመኖር ዛሬ እንዳንድ ክርስቲያን የታዘዝነውን ትዛዝ

እጣሉ ሁሉ የሚያመጡት ከዚያ መሰረት ነው። ምክንያቱም አው ዝግቡ መዝገብ ዘበሰማያት የተዝግቡ መዝገብ ዘበምድር አላ ዝግቡ መዝገብ ዘበሰማያት መዝገብ ወይም ገንዘብን በዚህ ዓለም አታተራቅሞ በዛኛው በማያርፈ ዓለም አስቀምጦ አባህሎ መዝገብክሙ ህየ ይሄሉ ልብክሙ፣ በዚያ ገንዘባችሁ ባስቀመጣችሁበት ቦታ ልባችሁ ማስካላችሁ በዛ ይሆናል ይላል። አሁን አንድ ሰው ለምሳሌ ባንክ ቤት ሄድ የተወሰነ ብር ያስጠምጥ ይሄን ገንዘብ አለኝ እያለ ያወሳል ማለት ነው፣ ወይም ያስባል ማለት ነው። በሰማይም አዎ የሰማይ ገንዘብ ማለት ደግሞ ለነዳያን መስጠት በተቻለ መልኩ ከምንበላው ከምንጠጣው ነገር አዎ በጾም ስልጣን ይበጭም በዚህ በተቻለ ነገር አዎ ለሰዎች መሸር እንዳለብን፣ ለሰዎች መራራት እንዳለብን ይሄ ደግሞ የዚህ ተፋታይ ሳይሆን ሰማያዊ መስገድ ነው፣ እና ይሄን እንድናደርግም ታዝዘናልና በዚህ ወሰን ግን በተቻለ መልኩ በጾሙ በጸሎቱም በትሩፋቱ በተለያዩ ነገሮች ሁሉ መበርታትና መጠንከር ያስፈልጋል። ለምን ከተባለ ዘላለማዊ የሆነው መንግሥቱን ለመውረስ ነው እና መልካም አድርገን መልካም ሰርተን ለሀገራችን ሰላም ፍቅሩን እንዲያወርድልን የአምላካችን ኢየሱስ ክርስቶስ መልካም ተጋሪውን ይቆየ።